ሰላም የቃል ቤተሰቦች፣ ሰዎች እንዴት ናቸው? እግዚአብሔር ይመስገን። ዛሬ እንኳን ልሳቅብዬ ነው የማያልቅበትን ጉድ አያልቅበትን ላናግረው እየሄድኩ ነው። እኔ ሰልጠን እንዳለ ሰው እንደ ጨዋ ሰው ነው የማወራው። ተቀምጬ እየጠበቁሽ ነው ጣህ እየደበደበ ወረነ ቃልዬ ምናምን ብሎኛል። አሁን ወደሱ እየሄድኩ ነው። ተከታተሉኝ፣ ኔ ውዶች እኔ ምንም ከእናንተ አልደብቅም። ሁሉም በካሜራ ነው ሶሻል ላይፌን በደንብ ስለምታውቁት ከእናንተ አልደብቅም ብዬ ነው ሁሉንም በእናንተን ነው የምማራው ጌታ እንዴት ነው ሰላም ነው እኔ የምልሽ ግን አንቺን ላምድነው ነኝ። ከኔ ማጥፋችሁ ግን እኔ የምለው ማለት ነው ግራ ይገባል። እንደሰለጠነ ሰው መቼ መቼ ነው የምትሆኑት? ምን ማለት ነው አልሰለጠንክም እያልሽኝ ነው እንዴ? አይ ነው እኔ እንደዛ አልወጣኝ። እና እያልሽኝ እኮ ነው አይደለም። በኔ ፋንታ ለምዬ ምን ወጣትና ነው እዚህ እንደዛ የምታንገበግቧት። እንደገና አንተ ማን ስለሆንኩ ነው ሰው ሰው የምደበድበው? በማውራትና እንደዚሁ አውርተ በመፍታት አታውቅም። እንደ መፍታታት የለበት እንዴ

አይቃል ይሄ እኮ አይደለም። ይሄ መስሎሽ ሊሆን ይችላል። ይሄ አይደለም ቃል። ይሄ ምንድነው ጨዋ ሆንክ፣ እንደ ጨዋ ሰው፣ እንደ ሰለጠነ ሰው እንደገና ደግሞ እግዚአብሔር በሚወደው መንገድ ስትሄድ ሁሉ ነገር ሙሉ ነው ይባላል። ሰውም እየወደደ ይሄዳል። ገባ ለንገርሻ፣ ላስታርቅ ካለች በጫዋ ነው። አለም መቼ ጀምሮ ነው አንተ ሰውና ሰውን አጣልታ የምታውቀው? በእናትሽ አንቺ ለእሷ እየተቆረቆርሽ ነው እንዴ? አሁን እኔ ለሷ አልቆረቆርም። እናት አረ ምንድን ነው የኔን ችግር አድርጋ እዛ ጋር ሲሄድ ግን የማይረባ ሰው ማን ስለሆነ ነው? እንኳን ሰው ፍጡር ትንኝ ራሱ ትረባለች ስትል እኔ ማነኝ በላ አንተስ ምንድን ነው? አሃ የተቆራቆርሽ ነው ማለት ነው። አንተ አይደለም እኔ ከእሱ ነው። ኖ እኔ ውስጥ መመለስ አለብሽ። ምርጫ ውስጥ ምናምን ልገባ ሳይሆን አስተሳሰብን ሰፋ አድርገው አታጥበው ነው። እኔ አስተሳሰቡ ሰፋ ያለ ያልጠበረ በራሱ ማይ እንዲሚራመድ ያሰበበት ቦታ ይደርሳል። አንተ ታዲያ እያጠበብክ ምንድን ነው? ምን ምን ይሆንክ ነው ከነ ያልቅበት ግን፣ በፊት ቆሳቀ ጥሩ ሰው፣ የቧ ሰው፣ ደግ ሰው ነው። መሀል ላይ የሚቀያየራችሁ ምን የሚበሉት ነገር ይኖርኩ እንዴ ነው? ታላቁ ወይ ነርብ ተወስድ ነው እንዴ? የሆነ እንትን የሚያደርግ ነገር አለ? እኔ እኮ በእናንተ ታመምኩ፣ በሽተኛ ሆንኩኝ። ቤት ውስጥ ሆኜ እያየሁ አሁን የጠራሽብኝ ምክንያት ለምንድን ነው? ማን ስለሆንክ እንግዲህ አንተ ሰው የምታስደበድበው? ተረጋጋን ታረጋጋ እምልህ ማን የደበደበው ወንድምህን? ዘለም ነው ሰው አርግሎ ይጣርታኝ ና ቀጠር ያለው ነው ያለው። ተጣርታኝ እንግዲህ እንት ያረችኛ ስለበደበው እንደ ጨዋ ሰው እንደሰለጠነ ዓለምዬ፣ ማለት ባይገርምህ እህቴ ስለሆነች ሳይሆን እህቴ ስለሆነች ሳይሆን እውነተኛ ሰው ናት። ሰውን የምታስታርቅ ሰው ሲከፋ ማትወድ፣ የሰውን ውድቀት የማትፈልግ የሰውን ውድቀት የሚፈልግ ሰይጣን ብቻ ጋባ ሰፋ ያለ አሚሮ ስላላት ልታስታርቃችሁ ነው የጠራችሁ። እኔ እንዳየሁ ቢዶ እኔም እኮ አልደረስኩም አላየሁም። እንደናንተ እንደማንኛውም ሞዴልስ ነው ቢዶ ነው ያየሁት። ነበርኩ አብሬያችሁ አልነበረ። ልትሰሪ መጣሽና ነው እሱን ምከሪው። እኔ ማን ስለሆነ ነው? እሱን ቁመቴን አይተው ነው አጭር ነው ብሎ ነው ነው ነው፣ ከሱ በላይ ቢሆን እንደዚያ ያደርግም ኖ በቁመት አታመልክ ያለ ነው። በቁመት ሳይሆን የሰው ልጅ ስለረዘመና አረዝም ስለረዘመና ስላጠረ እኩል ነው የምትራመደው አይደል? አንድ አይነት ቲሸርትን የለበሳችሁት እኩል ልብስ ትንሽና ትልቅ ለብሳችሁ አንድ አይነት አስተሳሰብህን ደግሞ አታጥበው። አንተ በተለይ አታናደኝ። ነገርኩሽ እኮ ከኔ በላይ ሰው ቢሆን እንደዚህ ግጭት ውስጥ አይገባም ነው። በቃ ውስጤናዬ አጠና ምን አባቱ ያመጣል። አጭር ነው በቃ እንደፈለገ እጮትበታለሁ ብሎ አስቦ መጥቶበት ነው እንጂ ይሄን ያደረገው። እኔ በጣም ባለጌ ሰው ነኝ እና እኔም ከአቅሜ በላይ ሲሆን ደግሞ ወንድሜን አንጥቻለሁ። እና አሁን ማናወቀ አዋቂው ማን ነው ልበልሽው፣ ማን ነው እውቀት ያለው ማን ነው? ሁለታችሁ ማን አይነት ሆናችሁ እኮ፣ ማን ይምራ? ማን በትክክለኛው መንገድ ይሄድ ታዲያ? ገባ እንዴ? እናንተ ለሰው እኮ ለሰው ሲባል እኮ ዋጋ ይከፈላል። እናንተ ሲምፕሎች ናችሁ። እንደ ዝም ብሎ ነው እንዴ መብላት፣ መጠጣት፣ መነሳት ላይ እንደምታቁት ላንድ ሰው ልጅ ዋጋ ይከፈላል። ለሚወዱ ሰው ሲባል ዝቅ ይባላል። ዋጋ ማለት ያ ነው። ይሄ ላይ አልቅበት አንድ ነገር ልንገርህ፣ እኔ በምን አምናለሁ መሰለህ? በጥሩ ስነ ምግባር፣ በንጹህ ፍቅር፣ ባክቲዙ ባስተሳሰብ እበልጣችኋለሁ። ገባ? ባስተሳሰብ አእምሮዬ ሰፋ የሚያለ ነው ልንገርህ። አይፊት እና አታዙር ምናምን አሁን እነግርህ ነገር ማለት ነው። እኔ እንደሰለጠነ ሰው በማውራት በማውራት አምናለሁ። እና እሱንም ጠርቸዋለሁ፣ እየመጣ ነው። ዛሬ ቁጭ ብላችሁ ታወራላችሁ። እህቴ ብቻዋን እንኳ አቃጠላችኋል። ምን ወጣት እንደ ምስኪን ህቴ ጥሩ ሰው ስለሆነ ደጋሚ ነው ለታሰ ደበደብ ይላል። ለምን እንደማስደበደብ ለምን እንደማስደበደብ እንደሰለጠነ ሰው ቁጭ ብለን እንደማስደበደብ እንደሰለጠነ ሰው ቁጭ ብለን ለምን ጣጣ ያርሽ ነው። ለምን ስርዓት ያዘ ያልቅበታል። ማርያምን፣ በአንተ አትፈታተነኝ። እኔ የጠራሁት ማለት ነው እንደሰለጠነ ሰው ልናወራል። ምናልባት እኔ ስታው ድሮ እንደው አብሬ እንደዚህ ያጎረስኳችሁን ጉርሻ አይታችሁ ምናልባት አልባት ስርዓት ይዛችሁ እንደ ሰለጠነ ሰው ካወራችሁ ብዬ ነው። ገባ ጣኔ ምንም ሰልጥናል ምናምን ብሎ ነገር የለም። ግን ከመጣህ እኔ ጥዬ ነው የሄደው። ለምንድን ነው የምትሄደው? በቃ እሄዳለሁ። በማውራት አታውቅም እንዴ? ማየት አልፈልግም፣ አልወድሽም ምናምን ብለሃል አይደለም እና ፍቅሩ ቢመጣ እኔ ለሱም ለአንተን የለኝም ቦታ። በቃ አብቅቷል። ይሄንን ልባ የፈሰሰው ውሃ አይታፈስም። ቃልዬ ደግሞ ያለኝም ሀሳቤ ነው።

አንተ ሴት፣ አንዳንድ ሰው ስታይ ገፍተህ ምን ሮጠው? ሰላም በለው፣ እሺ፣ ጨብጠው ሰላም በለው እና ጨብጠ ተቀበለ አ ቁጭ እ ሰላም ተባባል። ሰላም ነው፣ እንደት ነህ አንተ። እንኳን ቢያንስ በእድሜ ባትበላለጡ እንደሰለጠነ ሰው አወራ። አንተኛው ትልቀኛው ማለት ነው። አያስቀኝም። እኔ ልስቅ አይደለም የመጣሁት። ሳቅ አላማረኝም። እሺ፣ ምንም ልስቅ ቦታም የለ። ለመሳቅ የመሳቅ ጊዜ አይደለም። አሁን እናንተ ከመጣችሁ ጀምሮ ጉዴንም ሳቄንም ሀሳቤንም ነው የወሰዳችሁብኝ። እኔ የሚሆነኝንማ እናንተ እንድትመርጡኝ አትፈልግም። እኔ ለራሴ የሚሆነኝን ሰው እኮ መርጬ ያለው በቃ አለኝ። በቃ ተይኝ፣ አልፈልግም። አሁን ከማንም ጋር ማውራት አልፈልግም። ተው ጌታዬ፣ እንደት ነው የሚሰራህ? በእናትህ ግን ስለዚህ እኔም አላደርግልሽም። አንግዲህ ለምንድን ነው የጠራሽ? እንድታወሩ እንደ ሰለጠነ ሰው ምን ችግር ምንድን ነው እናንተ በእኔ ምክንያት እሷ መንገብገባ አለባት። ሰላም የሁለታችሁም ለትሽ አስበሽ ከሆነ የደወልሽልኝ ጥሩ ነው፣ እንድመጣ ያደረግሽኝ። ስለዚህ ልጁ እና እኔ እንድንጣላ አያስፈልግሽም። የሁለታችሁም ሰላም መፈቀር አለባችሁ። እንደ ሴት አናችሁ፣ እንደ እናንተ ደግሞ ይሄ ልጁ ምስኪን ነው ያሳዝነኛል። ስለዚህ እኔ ዛሬ ልጣላ ሰውዬን የመጣሁት እሱ እንዳለ ከነገርሽኝ በዚያው እኮ በስልክም ማውራት እንችል ነበር፣ መምጣት አያስፈልገውም ነበር። እባክህ ጌታዬ

በዚህ ጋር የወረደው ውሀ ወይ ቅቤ እሳት ላይ ወይ ፀሐይ ላይ አስቀምጣችሁት እንደቀለጠ ቃልዬ እንደዛ የቀለጠ ነች። እና የለችም ለናንተ ተጣፍታለች። እልሽ ዛሬ እኔ ይሄ ልጅ እኔ አንቺ ስላለሽ ነው እንጂ ዶቄት አርጄ ነበር መጥሎ ይነበር። ተው እባክህ፣ ጉልበተኛ ነህ እንዴ? ጉልበተኛ አይደለም። ለማንኛውም ነገር ጥሩ ነው። እልሽ ዛሬ አንቺ ባትኖር ይኖሩ አለምዬ ይዘው መጣ ቢሆን እኔ ምን እንደማረገው ነው የነበርማ። ሁለተኛ ከድራሽሽ እንዲደርስ አልፈልግ። ተው እባክህ፣ አንቺ ምትፈልጊ ከሆነ ነው ስራ። አሁን የአንተም አይደለሁ የሱም አይደለሁ የማንም አይደለሁ፣ ራሱን ብቻ ነው። የማንም አይደለሁ።